ፕሮግራማችን ህወሓት ከፖለቲካ ፓርቲነቱ ስለመሰረዙ መሰረዙ እኔ እኮ አሁን ያለው እኔ መስለኛል፣ ህጋው ሞቱ ካልሆነ በስተቀር ፖለቲካው ሞት ከሞተ ቆይቷል። ቅዱስ ፓትርያርክ አቡነ ማትያስ ስላቀረቡት የሰላም ጥሪ እናሻግራለን። ብላችሁ እየደከማችሁ ያላችሁ ወገኖቻችን እባካችሁ መለስ ብላችሁ እናታችሁ የተንገላታችበትን እዩና በቃ በሉ። ዛሬ ሁለተኛ ቀኑን ስለያዘው የጤና ባለሙያዎች አድማ እንዲሁም ሌሎች ዘገባዎችን አካተናል። አብራችሁን ቆዩ። የኢትዮጵያ ብሔራዊ ምርጫ ቦርድ ህዝባዊ ወያነ ሓርነት ህወሓትን ከግንቦት አምስት ሁለት ሺ አስራ ሰባት ዓመተ ምሕረት ጀምሮ ከፖለቲካ ፓርቲነት መሰረዙን አስታወቀ። ቦርዱ ባወጣው መግለጫ እንዳስታወቀው ህወሓት ላይ ከየካቲት አምስት ሁለት ሺ አስራ ሰባት ዓመተ ምሕረት ጀምሮ እግድ በመጣል የሚጠበቅበትን የእርምት እርምጃ እንዲወስድ የሰጠው ጊዜ በመጠናቀቁ በድርጅቱ ላይ የመሰረዝ ውሳኔ አሳልፏል። የህወሓትን መሰረዝ ሲሰሙ ድንጋጤ አልፈጠረቦትም ወይ ስንል በድርጅቱ ውስጥ ከፍተኛ አመራር የነበሩትን እና ከቀደምት የህወሓት ታጋዮች አንዱ የነበሩትን አቶ ገብሩ አስራትን ጠይቀናል። እንግዲህ በእኔ እይታ ቲፒኤልኤፍ፣ እኔ የታገልኩበት ቲፒኤልኤፍ ድሮ የነበረው አለም ብዬ አላምንም። በግለሰቦች በቡድኖች የተጠለፈ ቲፒኤልኤፍ፣ ለቡድኖች ለተወሰኑ ቡድን መጠቀሚያ የሆነ ቲፒኤልኤፍ ነው የነበረው እንጂ ለህዝቡ የሚበጅ የህዝቡን ጥቅም የሚያስጠብቅ የህዝቡን መብት የሚያስጠብቅ ዲሞክራሲ የሚያሰፍ ፌሌፍ አልነበረም። ስለዚህ ለእኔ ይሄ ድርጅት ቢኖርም ባይኖርም ብዙ ደንታ የሚሰጠኝ አይደለም። ያም ሆኖ ግን መደረግ ያለበት እንደው ወደ እሱ ከመሻገራችን በፊት ተሰረዘ ሲባል እንግዲህ ወጣትነቱ በረሃ ወጥተው የታገሉበት ድርጅት ነው ይነስም ይብዛና ምንም ስሜታዊ ላይሆኑ አይችሉምና ምን ተሰማ አይደለም። ምን መሰለ ለእኔ የፖለቲካ ድርጅት የፖለቲካ ድርጅት ነው የማየው እንጂ ከፖለቲካ ድርጅትነት የዘለለ ነገር ያለው መስሎ አይታየኝም። በእምነት አይደለም እኔ ከድርጅቱም ጋር ስታገል ከዛም በኋላ እንደ አንድ መለኮታዊ እምነት አይደለም ማየው። የፖለቲካ አላማ ያለው፣ የፖለቲካ ፕሮግራም ያለው፣ ህገ ደንብ ያለው ድርጅት ነው። ስለዚህ ድርጅት እንዲሁ ለዘላለም የሚኖርም አይደለም። ይፈተራል፣ ይፈርሳል። አላማውን ካሳካ በኋላ ሊበተንም ይችላል በስምምነትም ሊቀር ይችላል ስለዚህ ድርጅት እንደ አንድ ብፁ ነገር ጣዖታዊ ነገር መለኮታዊ ነገር አድርገን ባናየው የተሻለ ይመስለኛል ስለዚህ ያ ፕሮግራሙ አለ ወይ የለም ለህዝብ የሚበጅ ፕሮግራም ይዟል ወይ አልያዘም ነው እንጂ ዋናው ጉዳይ የሚመስለኝ እንግዲህ እንደዛ ያለ ስሜት አለ ኢህአፓ ያለ ሰው ኢህአፓ በሌለበትም ኢህአፓ ነኝ ይላል መኢሶን በሌለ እንደዛ ይላል ህወሓትም እንደዛ ያለ ይሄ ስሜት ነው ግን ድርጅት ስብስብ ነው እኮ። ሰዎች ወደው የሚሰባሰቡበት የፖለቲካ ፕሮግራም ለማስፈጸም አንድ የሆነ ፖለቲካ ፕሮግራም ለማስፈጸም የሚሰባሰቡበት እንጂ ድርጅት የሆነ የሆነ መልአክ አይደለም፣ የሆነ ፈጣሪም አይደለም። ሰዎች የሚፈጥሩት ነው፣ ሰዎች የሚፈጥሩት ነው ድርጅት። ስለዚህ መታየት ያለበት የሚመስለኝ እኔ ስሜቱ ከፕሮግራሙ ጋር ከዓላማው ጋር ለህዝብ ጥቅም ከሚሰጠው አንጻር የሚታይ እንጂ እንዲሁ ነበርኩበትና ይህ መፍረስ የለበትም ዘላለም መኖር አለበት የሚለው የተሳሳተ ይመስለኛል። መች ነው ከልቦ የወጣው ድርጅቱ አቤት መች ነው ከልቦ የወጣው ድርጅቱ የታገሉለት ድርጅት ከዚህ በኋላ ከኔ ጋር መሄድ አደለም አላማውን ስቷል ብለው ያሰቡት መች ነው እኔ ቆ ቆይቻለሁ እዛ እንግዲህ በድርጅቱ ወደ ሀያ ምናምን አመት ቆይቻለሁ ከተመሰረተ ጀምሮ ሲመሰረት ጀምሮ ቆይቻለሁ እስከ ዘጠና ሶስት አመት ምረት ቆይቻለሁ ዘጠና ሶስት አመት ምረት ላይ ይሄ ድርጅት የኢትዮጵያን ጥቅም አያስጠብቅም የቆምንላቸው ጥቅሞች አያስጠብቅም፣ ሉዓላውነትን አያስጠብቅም፣ ዲሞክራሲም አያስጠብቅም ብዬ ጽፍ ያለው መጽሐፍ ጭምርም። ስለዚህ ይሄ ቆይቷል። በክፍሉ ጊዜ ክፍፍሉ ከተፈጸመ በኋላ አቅርበናል፣ ሀሳብ አቅርበናል። እንግዲህ ቅድም እንደነገርኩ ድርጅት ዝም ብሎ የሰዎች ስብስብ ስሜት አይደለም፣ ፕሮግራም ነው። እንግዲህ በፕሮግራም ውስጥ የሀገርን ጥቅም ለማስጠበቅ፣ የሀገር ሉዓላዊነት ለማስጠበቅ፣ የአባላቱንና የህዝቡን ዲሞክራሲ መብቶች የማስጠበቅ እንደዚህ እንደዚህ ነው፣ ህገ መንግስቱን ለማስጠበቅ ነው እና ህገ መንግስቱን ጥሶ ሲሄድ ህገ ደንቡን ጥሶ ሲሄድ ይሄ ሁሉ ሲያደርግ ይሄ ድርጅት የእኔ አይደለም ብዬዋለሁ። ቅድም ድርጅት ይወለዳል ያድጋል ይሞታል፣ ብለዋል ና ሞታል። አዎ ህወሓት በእነዚህ ሁሉ አስርታት ብዙ ሺ ሰዎችም ተሰውተው ብዙ ሺ ሰዎችም ባልተገባ ሁኔታ ህይወታቸው ጠፍቶ እዚህ ዘልቋል እና ዛሬ ፓርቲው ተሰርዟል ብለዋል ምርጫ ቦርድ። ይሄ የመጨረሻ ምዕራፍ ይመስሎታል ወይስ አፈር ልሶም ይነሳል ብለው ያስባሉ? ድርጅቱ እኔ እኮ አሁን ያለው መስለኛል፣ ህጋው ሞቱ ከሆነ ካልሆነ በስተቀር ፖለቲካው ከሞተ ቆይቷል። እንግዲህ ሁለት ነገሮች አሉ። ድርጅት ማለት የፖለቲካ ህይወት ምሮት በየጊዜው ያሉትን ሁኔታዎች እያየ ወደፊት የሚገሰግስ ወደፊት የሚራመድ ነው ድርጅት የሚባለው። ባለበት ከቆመ እድገት አቁሟል ማለት ነው። ደግሞ መቆም ብቻ ሳይሆን ህዝቡን የሚጎዳ ስራ ከሰራ ደግሞ ሞታል ማለት ነው። ሞታል ማለት ነው። እንግዲህ ከዚህ አንጻር ነው የምናየው። እስኪ ምን ፈየደ ይሄ ጦርነት ውስጥ መርቻለሁ ይላል። በጦርነቱም የሆነው ነገር አይተናል። በሚሊዮን የሚቆጠሩ ህዝተና ተፈናቅለዋል። በመቶ ሺዎች የሚቆጠሩ ወጣቶች አልቀዋል፣ ቆስለዋል። ትግራይ አስተዳደር የሚባለው ግዛት የሚባለው ተቆራርሶ ትንሽ ቀርተዋል። ስለዚህ ይሄ ድርጅት ምንድን ነው አድርገ የሚለው በመብት ደረጃ ደግሞ ጭራሽ እኔ ነኝ የሚገዛ የእኔ ባሪያ ነህ ብሎ የሚሄድ ድርጅት ቢኖሩም ባይኖሩም ፋይዳ አለው። ይሄ እንግዲህ ፖለቲካሊ ሞታል። ፖለቲካል አዲስ ህይወት የለውም። በድሮ የጀመረው አቤታው ዲሞክራሲ እያለ ትርናፍ እያለ በዚህ የሚኖር ነው እንጂ አዲስ ህይወት ለጊዜው ለጊዜው የሚበጅ ለወጣቱ፣ ለህዝቡም የሚበጅ ነገር ሊያቀርብ ያልቻለ ድርጅት እኔ ፖለቲካሊ ከሞተ ቆይቷል። ራሱም ሙች አለሁ ብሏል፣ በስብሽ አለሁ ብሏል እኮ ብዙ ጊዜ በስብሽ አለሁ ሲል፣ ከበሰበሰ ያው የበሰበሰ ምንም ህይወት ያለው አይመስለኝም። ስለዚህ ራሱም ጭምር እስብሻለሁ ካለ ቆይቷል። ፖለቲካሊ ዛሬ የሆነውም የህግ ጨዋታ ነው። ይሄ የህግ ነው። በህግ ደረጃ ሰርዤሃለሁ ነው ያለው እንጂ የሞተውን ሀሳብ የሚከተልም ይኖራል፣ ሰውም ይኖራል። ስለዚህ ይህ አፈር ልሶ የሚባለው ነገር የለም አፈር ልሶ የሚባል ነገር የሚኖር አይመስለኝም። ስለዚህ ከመንግስት ጋር በሚደረገው ድርድር ውይይት ሊቀጥል ይችላል። እንደ ድርጅት ግን ለእኔ ፖለቲካል ይሞታል። ከህግ ግን አንድ ጊዜ ይሞታል፣ አንድ ጊዜ ይነሳል። ተሰርዘውም ነበር እኮ ከአሁን በፊትም ስለዚህ ይህ ህጋዊ ሞቱና ፖለቲካዊ ሞቱን ለይተን ማየት ጥሩ ይመስለኛል። ዛሬ ግን እንግዲህ በህግም አላውቅህም ነው ያለው ምርጫ ቦርድ። እንግዲህ ይሄ ምን እንድንታ ይኖረዋል የአፈር ልሶ የሚለው ተው እንግዲህ አፈር ልሶ የሚባል ነገር አይኖርም ግን ይደራደር ይሆናል፣ ወይ ደግሞ ይዋጋ ከሆነ ከተዋጋ ያው የመጨረሻው ነው። ከተደራደረ ደግሞ ምናልባሽ በድርድር የሚገኝ ሰጥቶ መቀበል ሊኖር ስለሚችል እንደገና እንዲኖርም ሊፈቀድ ይችላል። ሁለቱም ሁኔታዎች አሉ። እንግዲህ እኔ እኔ የማየው ይሄ የድርጅቱ መሰረዝ ያለመሰረዝ ይሄ ምናምን የሚሉት ሰበብ ነው። ይሄን ሰበብ ለጦርነቱም ሰበብ ሊያደርጉት ይችላሉ። ዋናው ዋናው ምክንያት ግን ድርጅቱ ሌላ ሌላ ኢንተረስት አለው። ይሄ ድሮ ፕሮግራሙ ኢንተረስት አይደለም ያስጠበቅ ያለው ሌላ ሆን ለማስጠበቅ እየሄደ ስለሆነ ወደ ጦርነትም ሊገባ ይችላል። የደሞዝና ጥቅማ ጥቅም ጥያቄ ያነሱ የጤና ባለሙያዎች ከፊል የስራ ማቆም አድማ ዛሬ ሁለተኛ ቀኑን ይዟል። የዛሬውን ውሎ አስመልክተን የኢትዮጵያ ጤና ባለሙያዎች ማህበር ምክትል ፕሬዚዳንት የሆኑትን መለሰ በአታን ጠይቀናል። አድማው ምንም የተቀየረ ነገር የለም፣ እንደነበረ ነው። ያው ፓርሻል ስትሪክ ነው። ወደ ፉል ስትሪክ ለመቀየር ጤና ባለሙያዎች የተነጋገሩ መሆኑን ነው የሚያሳየውና እኛ እንደ ማህበር አሁንም ጥያቄው እንዲመለስ መንግስትን ግፊት እያደረግ ነው። ዛሬም ዩናይትድ ኔሽንስ ሰብአዊ ኮሚሽን ክፍሎችን አናገራቸው ነበረ አንዳንድ በጤና ባለሙያዎች ላይ የደረሱ ያሉ ስርዓቶች የተለያዩ ከስራ ቦታ ማባረር እና ድብደባዎችን በተመለከተ አውርተን ነበረ። መረጃ እያደራጃችሁ ላኩልን የሚለውን እና አንዳንድ አደራጃ የሰጠናቸውን ተቀብለው ኮሚኒኬት ማድረግ የጀመሩበት ሁኔታ ነው ያለ እና እንደ አጠቃላይ ከመንግስት በኩል ምንም አይነት ምላሽ የተሰጠ የለም። ነገር ግን ከዛ ባሻገር የጤና ሚኒስቴር ሰዎች ቅዱስ ጳውሎስ ሄደው ሌላ ባለሙያ ሊተኩ እንደሚችሉ ነው ዛቻ ካልበ ጤና ከንትን ይወጡት ከቅዱስ ጳውሎስ ቀጥለው ጥቁር አንበሳ ለማወይ ወይ በሚሉ ሰዓት ያው አድማ የመቱ ባለሙያዎች ማናገር ፍቃደኛ ስላልሆኑ ሳያናግሩ እንደወጡ ነው አሁን ያለን መረጃ ነው ያመለክተው። ባለሙያዎች ናቸው መረጃ የሚያደርሱን የውይይቱ አካል የነበረው ስራቸውን እንዲሰሩ ማንኛውም ሰው ከስራ ቦታው ቢወጣ አስፈላጊ እርምጃ እንደሚወሰድበት ነው፣ ካልሆነ ደግሞ ሙሉ ለሙሉ ከጤና ሚኒስቴር ወጥቶ ሌላ አካል እንደሚቆጣጠረው እና ኃላፊነቱን እንደማይወዝ የጤና ሚኒስቴር ሰው ሲናገር እንደዛ ነው ብሎ እንደወጡ ነው መረጃ የነገሩ ሌላው ደግሞ እንደ ሀገሪቱ የተጠየቀውን ጥያቄ እንደየ ሆስፒታል ወይም ጤና ጣቢያ ወይም እንደየ ወረዳ ሊሆን ይችላል ተነጋገሩና እንትን በሉ ፍቱ አይነት ነገር ነው ማለት ይህ ጥያቄ ለሀገር ነው የሚፈታው እነሱ እንደ ሀገር የጠበቀው መፈክ የፈልገውን ደግሞ ከመክፈሉ አሻገር የተለየ ነገር ማድረግ አይችልም ያው ሀገሪቷ ነው ሊወድ የሚችለውና በዛ መልኩ መፈታት አይቻልም በሚል ጤና ባለሙያዎች

ወደ ቀደመ ስራቸው የተመለሱ የጤና ባለሙያዎች ይኖሩ ይሆን። ምናልባት ከእንትኑ አንጻር ያልወጡ ባለሙያዎችም አሉ። ያው ዛቻው በዝቶባቸው ኃላፊነት ሚወስድልን አካል የለም ብለው ፈርተው ነው እንጂ እነዚህ ባለሙያዎች ያልተበደሉ ሆነው አይደለም እና ሁለተኛ ደግሞ የማስፈራሪያ እየደረሰ ያለው አይተሽ ከሆነ ሀገራዊ ስትሪክ እንኳን ተቋሙ አይደለም በመላው ሀገር እናንተም ሳይቀር አምነስቲ ኢንተርናሽናልም አሁን ይሄንም ጉዳዩን አውቆት መረጃ እየወሰደ ያለበት ሁኔታ ነው ያለ። ነገር ግን የተቋሙ ኃላፊ ምንም በማናውቀው ምክንያት ቀርታችኋል አንዳንድ ሰዎች እያለ ነው እያለ ያለው እና ያ ማለት አንደኛ ስትራይኩንም የለመውት እየወሰዱት ያለውን እንቅስቃሴም ለማሳነስ ነው። አንዳንድ ተቋማት ደግሞ ችግር የለውም እርምጃ እንወስድባቸውም ግቡ አይነት ነገር ነው። ይሄ ደግሞ እንደዚህ አይነት አሰራሮች ያው የተለመዱ ናቸው። ነገሩ ምንም አይነት እንዳልተፈጠረ ለማስመሰል እና ኢንዲቪዣሎች እንደዚህ በራሳቸው ሳያስፈቅዱ እንደቀሩ አይነት ነገር ነው። በቃ በአጠቃላይ ሀገራዊ እንቅስቃሴውን ጤና ባለሙያው እያደረገ ያሉ እንቅስቃሴ እውቅና ላለመስጠት ነው እየሞከሩ ያሉት። በአንድ በኩል ጥያቄ ትክክል ይላሉ፣ በሌላ በኩል ደግሞ ጤና ባለሙያ የሚያደርገውን እንቅስቃሴ ምንም አይነት ባልሰማ ነው እየታለፈ ያለው። ምን አይነትም ሊደርሺፕ እየተመራ እንዳለ አን ሊገባን አልቻለም። እንደ ሀገር የተደረገውን ስትራይክ እንዴት አርጎ መፍትሄ ሰጥቶ ማድረግ እንዳልተቻለም አይገባንም። ምክንያቱም ይህም ጤና ባለሙያ የሚያገለግለው ማህበረሰቡ ነው። መንግስት የሚያገለግለው ማህበረሰቡ ነው። መንግስት ደግሞ እንደ አንድ ትልቅ ኃላፊነት እንዳለበት አካል ማህበረሰቡን ማየት አለበት ብለን ነው የምናስበው። እል መጋባት የለበትም ከባለሙያው ጋር ባለሙያው የተማረው ነው። መንግስትም እዛ ጋር ደግሞ የተቀመጠው ባለሙያውን በሚገባውን ነገር አሟልቶ ቤዚክ ሚዲ አሟልቶ ህዝቡን እንዲያገለግል እንዲያደርግ ነው። ሞር ሪስፖንሲብል ነው ብለን ነው ምናምነው እና እሳቸው ወርዶ እል ተጋብቶ እንደገና ሌላ አካል ፈጥሮ ሌላ ሰራዊት ፈጥሮ እኔ እንደዚህ አላረግም ስራ ያገኛለሁ እንደገና ሌላ አካል ፈጥሮ እንደዚህ አይነት ነገሮች አድርጎ ነገሮች በሶሻል ሚዲያ ላይ እያየን ነው እና በእንደዚህ አይነት ጫወታ ህዝቡም አገሪቷም ትጎዳለች እና እንደዚህ አይነት መጋባት የለበት በወደ ሰፊነት አይቶ ይህን ጤና ባለሙያ መልስ መስጠት አለበት ብለን ነው እያሳሰብን ያለ ነው። አሁንም ለእናንተ በእናንተ በኩል እንግዲህ የጤና ባለሙያዎች ከፊል አድማ ትናንት ጀምረዋል። ይህ ደግሞ በተገልጋዮች ላይ በታካሚዎች ላይ ተጽዕኖ እንደሚያሳድር ይታወቃልና ምናልባት እስካሁን ባለው ሂደት ያጋጠሙ ችግሮች የተከሰቱ ክስተቶች ይኖሩ ይሆን ለእናንተ የደረሳችሁ? እኛ በዚህ ደረጃ የደረሰን እንደ ለማህበሩ የደረሰው መረጃ የለም። ምክንያቱም አንደኛ ማህበሩ አንስቴብል ሆኖ ነው ያለው፣ መንግስት እን የሚስት ስለሚያየው ማህበሩ ፕሬዚዳንቱን ከማሰር ጀምሮ የተለያዩ ክትትሎችን እያደረገ እንደሆነ ታውቃላችሁ እና እንደዚህ አይነት ሲቹዌሽኖች አልተፈጠሩ ነው። በውስጥ ግን በሚደርሱም መረጃዎች ይሄኛው አልደረሰንም፣ ሌሎች ደርሰውናል። አጠቃላይ ግን የምናወራው ፓርሻል ስትሪክ ማለት ኤመርጀንሲ ብቻ ነው ህክምና የሚደረገው። ኦፒዲ ላይ ያሉት ወይም ደግሞ ተመላላሽ ህክምና አንሰጠን ነው። ያ ተመላላሽ ህክምና ፎሎ ሀፕ ይኖረዋል። ደም ግፊት ሊኖር ይችላል። የተለያዩ ቲቪቲዎቹን ሊከታተል ይችላል። ብዙ ፎሎ ሀፕ የሚያስፈልጋቸው መሞች አሉ። እንደ አጋጣሚ እንደ አዲስ የሚመጣም አለ። ሁላ ፕም ላይ ያለ ሰው አለ። እነዛ ሰዎች ወዴት ነው የሚገቡት? ህክምና ካላገኙ ወደ ኤመርጂ ነው የሚገቡት። ስለዚህ እንደዚህ ጉዳቶች እየደረሱ እየተባባሱ መሄዳቸው የታወቀ ነው። ነገር ግን በግልጽ እንደዚህ ስፔሲፊካሊ እንደዚህ በመቅጠርሱ እንደዚህ ያለ ጉዳት ደርሷል የሚል መረጃ ከመንግስት ማንም ከሌላውም ተቋም እንደ ማህበር የደረሰ ነገር የለም። ግን እንደ ማህበር ግምገማችን ምንድን ነው? ጉዳቱ እንደሚደርስ እናስበው እና ይህን ጉዳት ማህበረሰቡን በማሰብ መንግስት ሌላ ባለመሆን ለመወየት እሱም ቅን በሆነ ሰፊ ልቦና ራሱን ዝግጁ ማድረግ አለበት ብለን ነው እያሳሰብን ያለን። ቀደም ሲል ጠቆም አድርገው እንዳለፉ የማህበሩ ፕሬዚዳንትም ታስረው እንደነበር ከዚህ በፊት እኛም ዘግበናል፣ ገልጻችሁልን ነበር። ሌሎችም የጤና ባለሙያዎች እንደዚህ ለእስር የተዳረጉ ማስፈራሪያና ዛቻ የሚደርስባቸው እንዲሁም በዋስ የተለቀቁ እንዳሉ ሰምተናልና ከትናንት ወዲህ አንደኛ የታሰሩት ምን ላይ ናቸው ታውቃላችሁ? ሆይ ሁለተኛ ደግሞ ከትናንት ወዲህ የተፈጠሩ ሌሎች እስሮች ወይም በጸጥታ ኃይል የሚደርስ ጫና ተጽዕኖ የደረሳቸው አለ? ፕሬዚዳንቱን ከማሰር ጀምሮ የተለያዩ ክትትሎችን እያደረገ እንደሆነ ታውቃላችሁ። እስካሁን በእሳቸው ጉዳይ በቂ መረጃ ልናገኝ አልቻለም። ምናልባት የሳቸው ጉዳይ አርዲ ይሁን ቀለሊባ አላውቅም። ምንም መረጃ ልናገኝ አልቻለም። ከቤተሰብም ግን ከአርባ ምንጭ ሶስት ዶክተሮች እንደተያዙ ዘግባቸው ነበሩ። እነሱ ደግሞ በአስር ሺህ በዋስ እንደተለቀቁ መረጃው ደርሶናል። ያ ማለት በቀጠሮ ላይ ናቸው እንጂ ነጻ ናቸው ተብለዋል የተለቀቁት እያገለገሉ፣ ግን ክሳቸው እንዲከታተሉ ነው። ክሳቸው ምን እንደሆነ አላውቅም። እንግዲህ ግን ከንቅናቄ ጋር የተያያዘ ነው የተከሰሱት። ሌሎች ደግሞ አሁን እየሰማንን እንዳለ እያደራጀን ነው መረጃዎችን ምስሎችና ድብደባዎች፣ ግን እንደቀጠሉ ነው። አድማጮች አሁን ደግሞ ወደ አጫጭር ዜናዎች አልፋለሁ። የደቡብ አፍሪካው ፕሬዚዳንት ወደ አሜሪካ የተሰደዱ 59 ነጭ ዜጎቻቸውን ፈሪዎች ብለዋቸዋል። ሲሪል ራማፎዛ እነዚህ ዜጎች በአፓርታይድ ዘመን የተፈጸመውን የዘር መድሎ ለማስተካከል በተወሰዱ እርምጃዎች ደስተኛ ያልሆኑ መሆናቸውን ገልጸዋል። የአሜሪካው ፕሬዚዳንት በሶሪያ ላይ ተጥሎ የቆየውን ማዕቀብ ለማንሳት ቃል ገብተዋል። ዶናልድ ትራምፕ በሪያድ ባደረጉት ንግግር ጊዜው ሶሪያ ወደ ታላቅነት የምትጓዝበት ነው ብለዋል። እስራኤል በጋዛ ሆስፒታል ላይ ባደረሰችው የአየር ጥቃት 28 ሰዎች ሲገደሉ በርካቶች ቆስለዋል። በጥቃቱ ከቆሰሉት መካከል በጋዛ የሚሰራ የቢቢሲ ጋዜጠኛ ይገኝበታል። በመጨረሻም የዩክሬኑ ፕሬዝዳንት ዜሌንስኪ ከፑቲን ጋር የሚካሄደው ቀጥተኛ ንግግር እንዲሳካ ማንኛውንም ነገር ለማድረግ ቃል ገብተዋል። ነገ በአንካራ በሚካሄደው ቀጥተኛ ንግግር ላይ እንደሚገኙም ዜሌንስኪ አስታውቀዋል። ሩሲያ ግን እስካሁን ተሳታፊዋን አላሳወቀችም። ሌሎች ዝርዝር ዘገባዎችን በድረገጻችን ላይ ታገኛላችሁ። አቡነ ማትያስ ችግሮች በሰላማዊ ውይይት እንዲፈቱና ሀገር እፎይታ እንድታገኝ ጠየቁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብጹዕ ወቅዱስ አቡነ ማትያስ ዛሬ በተጀመረው ዓመታዊው የርክበ ካህናት የቅዱስ ሲኖዶስ ምልአተ ጉባኤ ላይ ባደረጉት ንግግር የማያግባቡ ጉዳዮች ተፈልገው ችግሮች በሰላማዊ ውይይት እንዲፈቱ ጥሪ አቅርበዋል። ኢትዮጵያን ወደ ተሻለ ልማትና እድገት እናሻግራለን ብላችሁ እየደከማችሁ ያላችሁ ወገኖቻችን እባካችሁ መለስ ብላችሁ እናታችሁ የተንገላታችበትን እዩና በቃ በሉ። ሁሉን የሚያግባባ ነገር ፈልጉና ችግሮቹን በሰላማዊ ውይይት ፍቱ። በዚህ አማራጭ እናት ሀገር እፎይታ እንድታገኝ አድርጉ። ይህንም ለውድናት የሚደረግ ካሳ አድርጋችሁ ውሰዱት። ፓትርያርኩ በምልአተ ጉባኤው ባደረጉት የመክፈቻ ንግግራቸው በተለያየ ምክንያት ከሲኖዶሱ የወጡ እንዲመለሱ ማድረግ የሲኖዶሱ ጉባኤ ተቀዳሚ ተልእኮ እንደሆነም ተናግረዋል። ሁላችንም እንደምንገነዘበው በሲኖዶሳችን ያልታቀፉ ብዙ ወገኖች በሀገር ውስጥ አሉን። እነዚህ ወገኖች አንዳንዶቹ በተለያዩ ምክንያት ከኛ የወጡ ናቸው። ይሁን እንጂ የሄዱት ወደ ቤታቸው እንዲመለሱ፣ ሌሎችም ወደ መንጋቸው እንዲቀላቀሉ በርትቶ መስራት የዚህ ጉባኤ ተቀዳሚ ተልዕኮ ነው። ምክንያቱም ጸጋንና ሐዋርያነትን የተቀበልንበት ዋናው ምክንያት ይህንን ለማድረግ ነውና። ፓትርያርኩ ከሲኖዶስ ወጥቷል ያሏቸውን ወገኖች ለይተው ባይጠቅሱም በትግራይ የሚገኙ የኦርቶዶክስ ቤተ ክርስቲያን አባቶች የራሳቸውን ቤተ ክህነት እንዳቋቋሙ ይታወቃል። የሃይማኖት አባቶቹ የትግራይ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መንበረ ሰላማ የተባለውን ቤተ ክህነት የመሰረቱት የትግራይ ጦርነትን ተከትሎ በተፈጠረ ልዩነት ነው። ጦርነቱን ያስቆመው የፕሪቶሪያ ስምምነት ከተፈረመ በኋላ የቤተ ክርስቲያኗ መሪ አቡነ ማትያስ ወደ ትግራይ ተጉዘው የነበረ ቢሆንም ከትግራይ አባቶች ጋር እርቅ ለማውረድ የተደረጉ ጥረቶች አልተሳኩም። አቡነ ማትያስ በንግግራቸው የ የሀገሪቱን ወቅታዊ ሁኔታ የሚመለከቱ ጉዳዮችንም ያነሱ ሲሆን የሃይማኖት አባቶች የሚያበረክቱት አገልግሎት በመንፈሳዊ ብቻ ሳይሆን በኢኮኖሚውና በማህበራዊ ዘርፍ ያሉ ጉዳዮችንም ጭምር እንደሚያካትት ገልጸዋል።